2017 ሄዶ 2018 መጥቷል። ምን ያህሎቻችሁ አምና ለራሳቸው የገባችሁትን ቃል ጠበቃችሁ? ወይስ ጊዜ በማቃጠል ባዳቢቶቻችሁን በማድረግ ስክሮል በማድረግ ነው ያሳልፋችሁ። ሁሉም ሰው ልክ አዲስ ዓመት ሲመጣ ፕላን ያወጣል፣ ሞቲቬት ይሆናል በቃ በአመቱ መጨረሻ ሰክሰስፉል ምናምን እንደሚሆን ነው የሚያስቡ። ግን ልክ መስከረም እንዳለቀ ያ ብዙ ነገር ካልሰራው ብዙ ነገር ካላደረጉ የሚለው ልጅ ድጋሚ ወደዛ ማንነት ወይም ወደ ስንፍና ይመለሳል። 2018 ግን እንደዛ ይሆን? ካለፈው ስህተታችን እንማራለን። ይህ ዓመት ለእኛ የተለየ ነው የሚሆኑ። በዚህ ቪዲዮ በ2018 እራሳችሁን ልቀይሩ የምትችሉባቸውን ስቴፖች ብሬክዳውን አድርጌ አሳያችኋለሁ። አስታውሱ 2018 ገና አሁን የጀመሩ፣ ሁሉም ሰው 365 ቀን አሉ። በዚህ 365 ቀን ውስጥ አሁን የምነግራችሁን ስቴፕ ታደርጉና እራሳችሁን አምና ከነበራችሁበት ማንነት ታወጡና አንድ ስቴፕ ወደፊት የማድረግ ግዴታ አለባችሁ ሁላችሁም 2018 የእናንተ እንደምትሆን ቃል ግቡ። እርግጠኛ የሆናችሁ ደግሞ ኮሜንት ላይ እለወጣለሁ እያላችሁ መጻፋችሁ እንዳረሱ በዛው ቪዲዮውን ላይ ካድርጋችሁ ጀምሩ። ወደ 2018 ከመሄዳችን በፊት 2017 ላይ የሰራ ነው ስህተት ምንድን ነው፣ ምንስ ጥሩ ነገር አደረግን የሚለውን ከመገምገም ነው ምን ጀምሩ። እነዚህን ሶስት ጥያቄዎች ራሳችሁን በመጠየቅ ጀምሩ። ወረቀት አዘጋጁ እና መጀመሪያ ወረቀታችሁ ላይ አሁን የምናግራችሁን ጥያቄ በመጠየቅ ትጀምራላችሁ ማለት ነው። የመጀመሪያው በ2017 ትልቁ ያሳካሁት ነገር ምንድን ነው ብላችሁ እዛ ወረቀት ላይ ጽፋላችሁ። ከዛ ከታች መልሱን ለእናንተ ትልቅ የምትሉት ነገር ያሳካችሁት ነገር ምን እንደሆነ ወይ ዘ ቢገስት ዊን የሚባለው አይደል፣ በ2017 ምን እንደሆነ ጽፋላችሁ። ትልቅ የሚባል ዊን ያላደረገ ደግሞ በቃ በ2017 ራሳችሁ የኮራችሁበት አንድ ጥሩ ነገር ያደረግኩት የምትሉትን ነገር ጽፋላችሁ። ሁለተኛው ደግሞ 2017 ሰአቴን ምን ላይ ዌስት በማድረግ ነው ያሳለፍኩት? ስክሮል እያረግኩ ነበረ፣ ባድ ሀቢትን በማድረግ ነው ወይስ ከማይሆኑ ሰዎች ጋር እያሳለፍኩ ነው የሚለውን ለራሳችሁ አሁንም ሁለተኛ ጥያቄ ላይ ራሳችሁን ትጠይቃላችሁ። ሶስተኛው ደግሞ እኔ የምፈልገውን ሰው እንዳልሆን ሰዓቴን ዌስት እያደረገብኝ ያለው ነገር ምንድን ነው ብላችሁ ራሳችሁን ጠይቁት። ሰዓታችሁን ዌስት የምታደርጉበት የሆነ ሀቢት አላችሁ አለም ከሰው ኋላ የሚያደርጋችሁ ማስተርቤሽን ሊሆን ይችላል፣ ፖርን፣ ስክሮሊንግ፣ ብዙ ከሰው ኋላ የሚያደርጋችሁ እናንተ መሆን የምትፈልጉትን ሰው እንዳትሆኑ የሚያደርጓችሁ ብዙ ባዳ ቤቶች አሉ እና በ2017 ያስቸገራችሁ ወይም ያንን ሰው እንዳትሆኑ ያደረጋችሁ የትኛው ሀቢት እንደሆነ እዚህ ሶስተኛ ጥያቄ ላይ ጽፋላችሁ። መልሱን ከጻፋችሁ በኋላ አሁን አምና እንዳትቀየሩ ወይም ወደኋላ እየገጡታችሁ የነበሩትን ነገሮች አውቃችኋል። ሶ 2018ን የተሻለ ለማድረግ 2017 ላይ ያደረጋችሁትን ነገር አለመድገም ነው ማለት ነው። ነግሬያችኋል አይደል? ቢገዝቱ ዊናችሁን ጻፋችሁ፣ ታይም በምን ዌስት እንደምታደርጉ ጻፋችሁ እና ከሰው እኩል ያላደረጋችሁን ያደረጋችሁን መጥፎ ቤታችሁን ጻፋችሁ። ሶ ጥሩ የምታደርጉትን ነገር ትደግማላችሁ። እነዚህ ደግሞ ባድ የሚባሉትን ነገር በማቆም 2018ን የተሻለ ማድረግ ትችላላት። ከዛ አሁን የምነግራችሁን አንዳንድ ስቴፖች ሲጨምሩ ደግሞ 2018 የተለየ ይሆናል። ስቴፖ ላይ ሶስት ነገሮች እነግራችኋለሁ። ከነዚህ ሶስት ነገሮች ውስጥ ሶስቱንም ወይ ሁለቱን ካሻሻላችሁ 2018 የተሻለ አመት ይሆናል ማለት ነው። የመጀመሪያው ማይንድ ሴት። እናንተ የተሻለ ፐርሰናሊቲ እንዲኖራችሁ ወይም ደግሞ አሪፍ የሚባለውን ዲሲፕሊን፣ ኮንሲስተንሲ ወይም ሰክሰስፉል የሚባለውን ማይንድ ሴት መገንባት ወይም መያዝ ይኖርባቸዋል። ያህን ደግሞ እንድትይዝ ወይም እንድትጋ ቢውል እንድታደርጉ የሚያግዟችሁን ስቴፖች አሁን ይሰጣችኋሉ። የመጀመሪያው በቀን ማይንድ ሴታችሁን ቼንጅ ሊያደርጉ የሚገቡ መጽሐፎችን ማንበብ። እነዚህን መጽሐፎች ደግሞ በቀን ቢያንስ፣ በዛ ካልተባለ በሰዓት ከፍላችሁ ሊሆን ይችላል። በቀን ለአስር ደቂቃ ወይም ደግሞ አስር ፔጅ ራሳችሁን ቻሌንጅ አድርጉት በቃ እናንተ የሚመቻቸው አሁን ላይ ብዙ ጊዜ በቀን አንድ ምዕራፍ ነበረ ማለት እናንተ ደግሞ በቀን አስር ፔጅ ልታነቡ ትችላላችሁ። የእናንተን ፕላን አውጡ እና እናንተን ሊቀይሩ የሚችሉ ሰልፍ ኢምፕሩቭመንት፣ ቢዝነስ፣ ሳይኮሎጂ መጽሐፎችን ታነባላችሁ። ሁለተኛው ደግሞ ጆርናል ማለት፣ ጆርናል ስታደርጉ አይምሯችሁ ላይ ያለውን ነገር ወደ መሬት ማውረድ እንደሆነ ወይም ሀሳባችሁን ማስፈር እንደሆነ ከዚህ በፊት ነገራችኋሉ አለ። ስለዚህ በቃ አይምሯችሁ ፍሪ እንዲሆን ሰላም እንዲሰማችሁ ጆርናል ታደርጋላል። የመጨረሻ ወይም ደግሞ ሶስተኛው ማይንድ ሴታችሁን የምታሻሽሉበት ነገር ሜዲቴት ማድረግ። ብዙ ጊዜ ከዚህ በፊት እኔ ሜዲቴት ምናምን አድርጌ አላውቅም ነበረ። ግን አለ የሆነ ደስ የሚል ነገር አይመስለኝም ራስን መሸወድ እንደሆነ ነበረ ማስበው። ከዛ የሆነ ቪዲዮ አየኝ እንደ እንትኖቹ ምናምን መቀመጥ ያስፈልጋችሁ ጀስት ጠዋት እንደተነሳችሁ ለአስር ደቂቃ ዛልጋችሁ ላይ ሊሆን ይችላል። ዝም ብላችሁ አይናችሁን ጨፍናችሁ እራሳችሁን ማዳመጥ ነው። ሜዲቴሽን የሚባለው ይሄ ነው። ብዙ የተወሳሰበ ነገር አይደለም። ይሄ የጠንቋይ ስራ በአዳም ልኮ ምናምን የሚባለውን ተውና ከራሳችሁ ለአስር ደቂቃ ጠዋት ተነስታችሁ ታደምጣላችሁ። እዛኔ አይምሯችሁ ሊያደርግ ያሰበውን ባዳ ቤቶች ተውና ቀን ላይ ምን ጥሩ ነገር እያደረግኩኝ ይለዋል ብሎ ያስባል። በ2018 ብትቀይሩት የተሻለ እናንተን የሚያደርጋችሁ የመጀመሪያው ነገር ማይንድ ሴታችሁን መቀየር ወይም የስክሰስፉል ማይንድ ሴትን መያዝ ነው ማለት ነው። ሁለተኛው ደግሞ ፊዚክ ወይም ሰውነታችሁ ሰውነታችሁን ቢውል የምታደርጉት ሰዎችን አትራክት ምናምን ለማድረግ አለ ሰውነትን ሚሁል የምታደርጉት ሰዎችን ከማማለል አትራክት ከማድረግ በዘለለ አንድ ጤናችሁን ትጠብቃላችሁ። ሁለት የሆነ ችግር ቢፈጠርባችሁ ሰው ሊያጠቃችሁ ቢሞክር ራሳችሁን ዲፌንስ ታረጉበታላችሁ። ሶስት ደግሞ ማይንድ ሴታችሁን እና ሰውነታችሁን ኮኔክት የምታደርጉት ስፖርት በመስራት፣ ሁለቱ ደግሞ ተዋህዱ ማለት አናዘር ሌቭል ነው የምትገቡት። ማይንድ ሴታችሁ የተሻለው ነው አሪፍ ሰውነት ሲኖራችሁ፣ ምን አይነት ሰው ልትሆኑ እንደምትችሉ ራሳችሁ አስቡት። ከዛ በተጨማሪ ደግሞ ጂም ውስጥ ዲሲፕሊንን ል ታደርጋላችሁ። ስፖርት በመስራት ብቻ ብዙ የምታገኙቸው ጥቅሞች አሉ እኔ ከዘረዘርኳቸው ውጪ ማለት ነው። ሶ በሳምንት ከአራት እስከ አምስት ቀን የራሳችሁን የጂም ፕሮግራም አውጥታችሁ። ጂም ፕሮግራም የሌላችሁ ደግሞ ከዚህ በፊት የለቀኳቸው ቪዲዮዎች ላይ ያሉ የራሴን የጂም ፕሮግራም የሰጡ የለቀቁባቸዋሉ የቴሌግራም ቻኔል ላይ ደግሞ እዚ የጂም ፕሮግራም ሼር አድርጌ ያለው እንዲያውም ቅድም ማንበብ መጻፍ ማንበብ አለባቸው ብያቸዋለሁ አለ እነዚያን መጽሐፎች ደግሞ ማግኘት ከፈለጋችሁ ስክሪንሽ ላይ ቴሌግራም ቻናሌን አስቀምጥላቸዋለሁ ፈርስት ኮሜንት ላይ እዛ ላይ ማንበብ የምትፈልጓቸውን መጽሐፎች ማግኘት ይችላላችሁ። ሶ ጂም ከአራት እስከ አምስት ቀን በራሳችሁ ፕሮግራም ትሰራላችሁ። ሁለተኛው ደግሞ ጂም ከሰራችሁ በኋላ ኒውትሪሽን ማስተካከል አለባችሁ። ጂም ስድስት ቀን፣ ሰባት ቀን፣ አራት ቀን፣ አምስት ቀን ስለሰራችሁ ሰውነታችሁ አይለወጥም። መስል ቢውል የሚደረገው ኪችን ውስጥ ነው የሚባል አባባል አለ። ሶ የምትበሉት ነገር ነው እንጂ መስላችሁን ቢውል የሚያደርገው የምትሰሩት ኤክሰርሳይዝ አይደለም። ስለዚህ አሪፍ ፕሮቲን አላቸው የሚባሉ ምግቦችን ተመገቡ። ሌላው ደግሞ ጂም ሰርታችሁ ስለሚደክማችሁ ሪከቨሪ ያስፈልጋሉ። ከሪ ከፈር ውጭ ደግሞ የቴስቶስትሮን የግሮስ ሆርሞን የሚለቀቁት ስተኙ ስለሆነ በቂ ከሰባት እስከ ዘጠኝ ሰዓት ዲፕ ስሊፕ ያስፈልጋችኋል። ሶ እነዚህን ነገር ካደረጋችሁ ሰውነታችሁ የተሻለ ይሆናል ማለት ነው። እንዴት ደግሞ ጂም መጀመር እንዳለባችሁ የማታውቁ ከዚህ በፊት እንዴት ጂም እንጀምር ወይም ጂም ለጀማሪዎች የሚል ቪዲዮ ሰርች የነበረ ቼክ አድርጉት። ሶስተኛው ደግሞ በ2018 ወይም በዚህ በጋ ብትቀይሩት አመታችሁን የተሻለ ሊያደርግላችሁ የሚችለው ነገር ፋይናንስ ወይም ብር በዚህ ሰዓት ብር መስራት በጣም በጣም ቀላል እየሆነ መጥቷል። አይደለ ኢትዮጵያ ላይ ካያችሁ በጣም ብር አለ እና እናንተ ማሰብ ያለባችሁ የሁሉም ኪስ ውስጥ ያለውን ብር እንዴት ወደ ኔ ኪስ ማምጣት ይችላለሁ ነው ማለት ነው። ስለዚህ በዚህ ሰዓት ምን አይነት ስኪል አላችሁ? ምን ማድረግ ትችላላችሁ? ለሰው ምን አይነት ሰርቪስ ወይም ፕሮዳክት ማቅረብ ትችላላችሁ? ይህ እስከሌላችሁ ድረስ ብር ስለመስራት ጭራሽ ማሰብ አይኖርባችሁ። በዚህ ክረምት በተለይ እድሜ የእድም ይሆናችኋል አይደለ አሁን ከ18 ዓመት በላይ አላችሁ። ሁሌ የራሳችሁን ለመቀየር ምናምን ታስቡ አይነት ሰዎች ካላችሁ አንድ በዚህ ሰዓት ተፈላጊ የምትሉትን ስኪል ተማሩ እሱን ኤክስፐርት የሚባል ደረጃ ድረስ ከተማራችሁ በኋላ ያንን እስኪል ለሰዎች ሴል ማድረግ። ቪዲዮ ኤዲቲንግ ከተማራችሁ ሌሎች ክላይንቶችን ሄዳችሁ ቪዲዮ ኤዲት ላድርግላችሁ፣ ቪዲዮ ኤዲት ማድረግ በዚህ በዚህ መንገድ ነው እንደዚህ ኤዲት ካደርጉላችሁ የእናንተ ተደራሽነት ስለሚጨምር፣ ይህን ያልተቀበላችሁ ብላችሁ ክሊያንት ታናግራላችሁ። እስኪ ላላችሁ ያንን እስኪ ላችሁ ሴል ስታደርጉ ብር አገኛችሁ ማለት ነው። ከዛ በተጨማሪ ደግሞ እስኪ ላላችሁ ክላይንት አላችሁ ብር ታገኛላችሁ። ግን የማይሆን ቦታ ደግሞ ስፔንድ የምታደርጉ ሰዎች አላችሁ ያን ደግሞ የተሻለ ለማድረግ ኢንቨስትመንትና ሴቪንግ በጣም ወሳኝ ነገር ነው። የሆነ መጠን ለራሳችሁ አስቀምጡና የሆነ ዝግ አካውንት ከፍታችሁ በሞባይል ባንኪንግ የማይሰራ ኤቲኤም የሌለው አንድ ዝግ አካውንት አዘጋጁ። ቢያንስ እዚህ ሌቭል ላይ ስደርስ ይሄም ብራው ትቼ ኢንቨስት አደርጋለሁ ወይም የሆነ ነገር እጀምርበታለሁ ብላችሁ አስቀምጡ እንጂ ልክ እንዳገኛቸው የሆነ ነገር ለኢንቨስት ሁሉንም ብራችሁ ኢንቨስት የምታደርጉ ከሆነ የማየውን ነገር ውስጥ ነው የምትገቡት። በዚህ አመት እነዚህን ሶስት ነገር መቀየር ከቻላችሁ ማይንድ ሴታችሁን፣ ፊዚካችሁን እና ፋይናንሳችሁን መቀየር ከቻላችሁ 2018 የተሻለ ይሆናል ማለት ነው። እነዚህን ነገር መቀየር አለብኝ ስላላችሁ ብቻ ከመሬት ተነስታችሁ ትቀይራላችሁ ማለት አይደለም። ለምን 2018 ላይም እነዚህን ነገር መቀየር እንዳለባችሁ ታውቃላችሁ። ስለዚህ ይህንን ነገር እንድትቀይሩ የሚያግዟችሁን ወይም እናንተን በቃ ዲሲፕሊን እንድትሆኑ የሚያደርጋችሁን ስቴፖች ሊጨምርላችሁ። ሁለተኛው ስቴፕ ቆራጥ መሆን። ቆራጥ ሰዎች ናችሁ ማለት ዲሲፕሊን አላችሁ ማለት ነው። የሆነ የራሳችሁ ዓላማ አላችሁ። በቃ እኔ ቀየራለሁ ብላችሁ እኮ ቅድም ኮሜንት ላይ ጽፋችኋል አይደለም? ስለዚህ ያንን ዓላማ ለማሳካት ምን ያህል እና እናንተ ዝግጁ ናችሁ ቆራጥ ናችሁ። መተው ያለባችሁን ነገር ትተዋላችሁ። ብዙ ሰክሰስፉል ሰዎች ራሳቸውን ለመቀየር ብዙ መስዋዕት ከፈሉ። ለአንድ ወር ለአንድ ዓመት ከቤት ሳይወጡ ስልካቸውን ሳይነካኩ የሆን ያቀዱት ነገር ላይ ብቻ ፎከስ አድርገው ረጅም ሰዓት ቆራጥ ነው ሰርቷል። እናንተ ግን ቀላል ነገር ነው የሰጠዋችሁ። ሶስት ነገራችሁን ቀይሩ። እነዛ ነገር የተሻለ ሰው ወይም የተሻለ ፐርሰን እንድትሆን ያደርጋቸዋል። ይህን ያህልም ከባድ ስቴፖች አይደለም እየሰጠዋችሁ ያለዋል። ስለዚህ ቆራጥ ከሆናችሁ ወይም ዲሲፕሊን ከሆናችሁ የነገ ማንነታችሁን ቀስ በቀስ እያሻላችሁ ላች ማምጣታችሁ አይቀር። 2018ን በየሳምንቱ ራስን ሪቪ ታደርጋል። ምን አይነት ሳምንት ነው እያሳለፍክ ያሉ፣ ምን አይነት ስህተቶችን ሰራው፣ ምን አይነት ጥሩ ነገሮችን አደረግኩኝ፣ ምን ተማርኩኝ የሚለው ራስን ዶክመንት የምታደርግበት አንድ ጆርናል አዘጋጅ ና እዛ ላይ ያሳለፍከውን ሳምንት ራስን ትገመግማል። እዛ በተጨማሪ ደግሞ ላይፍን ዶክመንት አድርግ። ላይፍን ዶክመንት ማድረግ ምን ያህል እንደተቀየርክ እንድታቅ ያደርጋል። እኔ ዛሬ ዓመት የነበርኩትን ማንነት አሁን ላይ አደለውኝ። ራሴን ደግሞ እንደተቀየርኩ ያወኩት የራሴን ላይፍ ዶክመንት ስለማደርግ ነው በዛ ሰዓት ምጽፎ ጽሁፍ አንድ አደለም ስለራሴ የማስበው አስተሳሰብ አንድ አደለም ኮንፊደንስ አንድ አልነበረም የነበረኝ ሰውነት አንድ አደለም ያህንን ደግሞ ማወቅ ቻልኩት የራሴን ህይወት ዶክመንት ስለማደርግ እናንተም በ2017 የነበራችሁን ማንነት እንደተቀየራችሁ የምታውቁት በ2018 ዶክመንት አድርጋችሁ አልፋችሁ ለወደፊት ስታዩት ሶስተኛው ስቴፕ የኔን ህይወት ቀይሮታል ብዬ የማስበው አባባል ነው እና ለእኔ ትልቅ ትርጉም የሚሰጠኝ አባባል አይነት ነው ወንድ ኮንክ አንተን ሊያድን ማንም የሚመጣ የለም ወንዶችና ሴቶች እዚህ ዓለም ላይ ጭራሽ ሊወዳደሩ የሚገቡ ነገሮች አይደሉም። ሴቶች ልክ ወደዚች ምድር ሲወለዱ ከነ ቫሊዩ ነው የሚወለዱት። ወንዶች ግን ቫሊዩ የሚባል ነገር ይዘን አይደለም የምንወለድ ቢውልድ ነው የምናደርገው ቫሊዋን። ሴቶች ክብር አላቸው አይደለም። እኛ አንድን ሴት የተሻለች ሴት ነች ወይም ንጹህ ሴት ነች ብለን የምንመርጠው በክብሯ ወይም በቫሊዋ ነው ወይም በመልኳ በቁንጅናዋ ነው አይደለ? ሁሉም ሴቶች በቃ በወንዶች እንዲወደዱ ተደርገው ነው የተወለዱ። ወንዶችስ ያ ነገር የላቸውም። አንተ በ18 ዓመት ራስህን እንዴት ልቀይር ብለህ ስታስብ እሷ ግን ምን አይነት ሰው ወይም ምን አይነት ወንድ ባገበ የነገ ህይወት የተሻለ ይሆናል ብላ ነው የምታስበው። አንተ ያንን ሰው ለመሆን በሃያዎቹ ዕድሜ መስዋዕት አድርገህ ሰላሳዎቹ የተሻለ ህይወት ሲኖርህ፣ እሷ ደግሞ ልክ ከ18 ጀምሮ እስከ ሰላሳ ድረስ ምን አይነት ወንድ ባገኝ ህይወት የተሻለ ይሆናል እያለች ብዙ ወንዶችን ሰርች በማድረግ ነው የምታሳልፈው። ወንድ ልጅ መቼም ቢሆን ሀብታም ሴት አግብቼ የቤተሰብና የራሴን ህይወት እቀይራለሁ፣ ሰርቼ በርትቼ ተለውጬ እራሴ እና የቤተሰብን ህይወት እቀይራለሁ ነው ብሎ የሚያስቡ ያ ወንድ የሚያስብ ልክ። ስለዚህ ወንድ እስከሆንክ ድረስ ሁሌ ልታስቡ የሚገባው አባባል እዚህ ዓለም ላይ አንተን ሊያድን ማንም አይመጣም። 2018ን በዚህ መንገድ ነው እንጀምር። 2017 ላይ የሰራናቸውን ስህተቶች ትተን 2018 የኛ ተሻለ አመት እንዲሆን አሁን የነገርኳችሁን ነገር በስነ ስርዓት ራሳችሁን ዲሲፕሊን እንዳደርጋችሁ መስራት አለባችሁ። የዛሬው ቪዲዮ ይህንን ይመስል ነበረ። በ2018 እንዲቀየሩ ለምትፈልጓቸው ሰዎች ይህንን ቪዲዮ ሼር ማድረጋችሁ እንዳረሱ ቪዲዮ ከተመቻችሁ ደግሞ ላይክ አድርጉት። እንደኔ ደግሞ በየቀኑ እራሳችሁን ለመቀየር ለማሻሻል የምታስቡ ሰዎች 2018 የኛ አመት ይሆናል። በርቱ።